እንደምን ዋላችሁ የተከበራችሁ ተመልካቾች፣ ከቀኑ 6 ሰዓት ሆኗል። ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ የእኩለ ቀን ዜና መጽሔት ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። በቅድሚያም አርእስተ ዜና። በየዘርፉ የተመዘገቡ ስኬቶችን በላቀ ውጤት ለማስቀጠል በትጋት መስራት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በአማራ ክልል የትጥቅ ትግል የሚያደርጉ አካላት ጥያቄያቸውን በሰላማዊ መንገድ በማቅረብ ሰላም እንዲመጣ የበኩላቸውን ሚና እንዲወጡ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ ያቀረበ። ከውጭ ኢትዮጵያን ጨምሮ ሌሎች ሀገራት የሚሳተፉበት የፒፎርጅ ጉባኤ በነገው ዕለት በቪየትናም ሃኖይ ይከፈታል። በቆይታችን እነዚህንና ሌሎች የአገራት ዘገባዎችን ወደ እናንተ የምናደርስ ሲሆን የውጭ የቢዝነስና የስፖርት ዘገባዎችም የዜና መጽሔቱ አካል ናቸው። ዜና መጽሔቱን በመምራት ስፈልግ ሙጬ በምልክት ቋንቋ ፍቅር ተዘገየ በጋራ በመሆን አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግነው ዘገባ ነው የምናልፈው። አብረነታቸው አይለይ ነ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቬትናም ይፋዊ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቬትናም የፀሐይ ኃይል ማመንጫ በማምረት ወደ ውጭ የሚልከውን ቶዮ ሶላር ፋብሪካ ጎብኝተዋል። ድርጅቱ በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በ2025 የፒ4ጂ ቬትናም ጉባኤ ላይ ይሳተፋሉም ተብሏል። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው በቬትናም የተደረገላቸውን አቀባበል በተንቀሳቃሽ ምስል ተከታትለን እንመለስ። በዝርዝር ወደምንመለከታቸው ምን መለከታቸው ዘገባዎቻችን ስናመራ በየዘርፉ የተመዘገቡ ስኬቶችን በላቀ ውጤት ለማስቀጠል በትጋት መስራት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የ2017 በጀት ዓመት የዘጠኝ ወራት ዋና ዋና የማክሮ ኢኮኖሚና የዘርፎች እቅዶችን አፈጻጸም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ከፌዴራል ተቋማት የስራ ኃላፊዎች ጋር መገምገም ተጀምሯል። ተጨማሪውን ከካሰው ማንጌ እንከታተል።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 በአማራ ክልል የትጥቅ ትግል የሚያደርጉ አካላት ጥያቄያቸውን በሰላማዊ መንገድ በማቅረብ ሰላም እንዲመጣ የበኩላቸው ሚና እንዲወጡ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ ያቀረበ። የጋራ ምክር ቤቱ የአማራ ሕዝብ የዘመናት ጥያቄዎች በሀገራዊ ምክክሩ ለውይይት ቀርበው ምላሽ እንዲያገኙ የበኩሉ ሚና እየተወጣ መሆኑን ገልጿል። ምክር ቤቱ የባለፉት ጊዜያትን የስራ አፈጻጸም በመገምገም መግለጫ ሰጧል። ዘመኑ ይርጋ ተከታትሎታል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት የባለፉት ጊዜያትን የስራ አፈጻጸም በመገምገም አዲስ የስራ አስፈጻሚ ምርጫ አካሂዷል። የጋራ ምክር ቤቱ ጠቅላላ ጉባኤውን ካካሄደ በኋላም መግለጫ ሰጥቷል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤትን በድጋሚ በሰብሳቢነት እንዲመሩ የተመረጡት አቶ ተስፋውን አለምነህ የአማራ ሕዝብ የዘመናት ጥያቄዎች በሀገራዊ ምክክሩ በአጀንዳነት ቀርበው ምላሽ እንዲያገኙ የፖለቲካ ፓርቲዎች የጋራ ምክር ቤት ከፍተኛ ጥረት ማድረጉን ተናግረዋል። በአማራ ክልል ውስጥ ለዘመናት ሲንከባለሉ የነበሩ ጥያቄዎችን ፍጹም ሰላማዊ በሆነ መንገድ በኢትዮጵያ ማዕቀፍ ለመፍታት የሚያስችል የአጀንዳ ማሰባሰብ ሂደቶች ሲካሄዱ ቆይተዋል። የአጀንዳ ማሰባሰብ ሂደቶች ሁሉንም ያካተተ ፍትሐዊ የሚባል ተስፋ የሚጥል በመሆኑ የፖለቲካ ፓርቲዎችም ስንሳተፍ ነበር። በተሳትፎችንም ለግጭት ምክንያት የሆኑ ችግሮችን ነቅሰን አውጠን በሀገር አቀፍ የምክክር ኮሚሽኑ እንድንወያይባቸው፣ እንድንመክርባቸው፣ እንድንደራደርባቸው የሚያስችል ማዕቀፍ ውስጥ አስገብትናቸዋል ማለት ነው። በሀገራችን የፖለቲካ ባህል ፓርቲዎች አጀንዳዎቻቸውን ቁጭ ብለው የሚመክሩበትና ስለ ሀገራቸው የሚወያዩበት እድል አልነበረም ያሉት አቶ ተስፋውን የምክክር ኮሚሽኑ ይህንን እድል የፈጠረ ነውም ብለዋል። በክልሉ የትጥቅ ትግል የሚያደርጉ አካላትም አሉን የሚሉትን ጥያቄ ወደ ውይይት በማምጣት አለመግባባቶችን በውይይትና ድርድር እንዲፈቱ የፖለቲካ ፓርቲዎች የጋራ ምክር ቤቱ ጥሪ ያቀርባል ነው እንደ አለመታደል ሆኖ በኢትዮጵያ ታሪክ ውስጥ የፖለቲካ ፓርቲዎች አጀንዳቸውን ቁጭ ብለው በሰላማዊ መንገድ የሚመካከሩበት እድል አልነበረም። ያንን እድል ነው የፈጠረው። ሰላም አስፈላጊ መሆኑን ተረድተው ዛሬም ነገም ከነገ ወዲያም ለሰላም የሚረፍድ ጊዜ የለም። ልዩነቶቻቸውን፣ የፖለቲካ አጀንዳዎቻቸውን አሁንም ቢሆን ወደ ጠረጴዛ እንዲያመጡና የክልሉን ህዝብ የሚፈልገውን ሰላም የሚፈልገውን ማህበራዊ እረፍት ማግኘት እንዳለበት ሁላችንም የፖለቲካ ፓርቲዎች በጋራ ተስማምተናል። ጥሪያችንን ደግመን እናስተላልፋለን። ኑ ለሰላም ጊዜው አረፈደም፣ ኑ በሰላም ተወያዩ። የጋራ ምክር ቤቱን በምክትል ሰብሳቢነት እንዲመሩ የተመረጡት ዶክተር መስፍን አበጀም የዲሞክራሲ ልምምድ ባህል ሆኖ የሚጸናው ጠንካራ የዲሞክራሲ ተቋማት ሲኖሩ ነው ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤትም ዲሞክራሲን የምንለማመድበትና ተቋም የምንገነባበት አንዱ መንገድ መሆኑን ገልጸዋል። የዲሞክራሲ ልምምድ ባህል ሆኖ የሚጸናው ጠንካራ የሆኑ የዲሞክራሲ ተቋማት መኖር ሲችሉ ነው። ከዲሞክራሲ ተቋማት መካከል ደግሞ የተፎካካሪ ፓርቲዎች የጋራ ምክር ቤት የዲሞክራሲ ልምምድ የምናደርግበት ዲሞክራሲን ባህል ለማድረግ እንደ መንግስትም እንደ ሀገርም የምናደርገውን ጥረት የምናሳካበት አንዱ ትልቅ ተቋም ነው። ባለፉት ጊዜያት በክልላችን ያጋጠመውን የሰላም ችግር ለመቅረፍ በተካሄዱ የምክክር ሂደቶች ላይ በተካሄዱ የውይይት ሂደቶች ላይ ሁሉም የጋራ ምክር ቤቱ አባል የሆኑ ፓርቲዎች ለሰላም አጀንዳ ራሳቸውን ፈቃደኛ ሆነው ጥሪ በማስተላለፍ ሂደት ላይ አሁን ለደረስንበት የተረጋጋና አንጻራዊ ሰላም ክልሉ ለደረሰበት አንጻራዊ ሰላም የራሱን አበርክቶ እንዳበረከተ በጋራ ምክር ቤቱ የጋራ ውይይት አድርገናል። የጋራ ምክር ቤቱን በጻፊነት እንዲመሩ የተመረጡት ወይዘሮ መቤት ከበደ በበኩላቸው የፖለቲካ ፓርቲዎች የጋራ ምክር ቤት ከተመሰረተ ጊዜ ጀምሮ የዳበረ የፖለቲካ ምህዳር እንዲኖር ሰፊ ስራ መሰራቱን ተናግረዋል። ሰላማዊ የትግል አካሄድ ባህል እንዲሆን ባለፉት ዓመታት በልዩ ትኩረት ተሰርቷል ያሉት ወይዘሮ መቤት በቀጣይ ሚንን አጠናክረን እንቀጥላለን ብለዋል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤታችን በተለይ የሰለጠነ የፖለቲካ ምህዳርን በማስፋት ረገድ ከፍተኛ አስተዋጽኦ አበርክቷል። ከዛ ባሻገር የሰላም ትግልን ፕሮሞት በማድረግ በኩል የጋራ ምክር ቤታችንም ከፍተኛ አስተዋጽኦ አበርክቷል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጠቅላላ ጉባኤውን ካደረገ በኋላም አቶ ተስፋውን አለምነን ከአማራ ዲሞክራሲያዊ ኃይል ንቅናቄ አዲያን ሰብሳቢ ዶክተር መስፍን አበጅን ከአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ሰብሳቢ ወይዘሮ መቤት ከበደን ከአብን ጸሐፊ አቶ ኃይለ ማርያም ብርሃኑን ከኢዜማ ስራ አስፈጻሚ አባል እንዲሁም አቶ ጌታነህ መንገሻን ከኢህአፓ ስራ አስፈጻሚ አባል በማድረግ መርጧል። ዜና እንደ እንደቀጠለ ነው። የተከበራችሁ ተመልካቾች በዚሁ የምናልፈው በቀጥታ ወደ ምንመለከተው ዘገባችን ይሆናል። የትምህርት ጥራትን ለማረጋገጥ በቀሪ ወራት በትምህርት ቤቶች የማካካሻ ትምህርት በመስጠት ተማሪዎች ለውጤት እንዲበቁ ርብርብ ማድረግ እንደሚገባ የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንንት አደም አሳሰቡ። የትምህርት ጥራትን ለማረጋገጥ የባህርዳር ከተማ አስተዳደር ትምህርት መምሪያ ከመምህራንና ና የትምህርት ባለድርሻ አካላት ጋር ውይይት እያካሄደ ነው። በስፍሮ የሚገኘው ዘጋቢያችን አዲሱ ተስፋዬ ተጨማሪ መረጃ ሊያደርሰን በቀጥታ ስርጭት መስመራችን ላይ ይገኛሉ። አዲሱ እንደምን ውልሃል? የባሕር ዳር ከተማ አስተዳደር ትምህርት መምሪያ እያከናወነ ያለው የትምህርት የንቅናቄ መድረክ በተለይ በጸጥታ ችግር ባለባቸው አካባቢዎች የትምህርት ስራውን ለማስቀጠል ምን እየተሰራ ነው? በመድረኩ አጠቃላይ የተነሱት መረጃዎችን መቀጠል ትችላለ። አመሰግናለሁ። ስፈልግ ቀደም ሲል ለመጥቀስ እንደሞከርሽው በተለይም የትምህርት ጥራትን ለማረጋገጥ በአማራ ክልል በርካታ ተግባራት ሲከናወኑ ቆይተዋል። ምንም እንኳን የአማራ ክልል ለሁለት ዓመታት በተለይም ከሰላም እጦቱ ጋር በተያያዘ በመማር ማስተማሩ ላይ አሉታዊ ጫና ያሳደረ ቢሆንም ይህንን ችግር ተቋቁሞ እንግዲህ የአማራ ክልል ትምህርት ቢሮ ከባለድርሻ አካላት በአማራ ክልል በሚገኙ ትምህርት ቤቶች የትምህርትን ጥራት ለማረጋገጥ በርካታ ተግባራት ሲከናወኑ ቆይተዋል። ትምህርት ቤቶችን ደረጃዎች ከማሻሻል ጀምሮ ለተማሪዎች ምቹ የሆነ ከባቢን ከመፍጠር አኳያ በርካታ ተግባራት ሲከናወኑ ቆይተዋል። የባሕር ዳር ከተማ አስተዳደር ትምህርት መምሪያን በዛሬው ዕለት ከባለድርሻ አካላትና ከመምራን ጋር እዚህ ባሕር ዳር ላይ ውይይት እያካሄደ ነው የሚገኘው የውይይቱ ዋና ማጠንጠኛ አጀንዳ ወይም ጉዳይ የሆነው ደግሞ ከትምህርት ጥራት ጋር በተያያዘ ነው። እንግዲህ ባህር ዳርም አንዱ በክልሉ በተለይም በሰላም ጦቱ ከተፈተኑ ከተሞች ውስጥ አንዱ ነው። የመማር ማስተማር ሂደቱን ለመጀመር መስከረም 7 ቀን 2017 የጀመረው የባህር ዳር ከተማ አስተዳደር የትምህርት ዘመኑ መጀመሪያ መስከረም 7 ቀን ተጀምሮ የመማር ማስተማር ሂደቱን ለማስቀጠል በርካታ ተግባራት ተከናውነዋል። ምንም እንኳን የታሰበውን ውጤት ማምጣት ባይቻልም በተለይም ወደ 136 ሺህ የሚደርሱ ተማሪዎችን ለመመዝገብ ታቅዶ 125 ሺህ ወይም 7 በመቶ የሚደርሱ ተማሪዎች ከትምህርት ገበታ ውጭ እንደሆኑ፣ ይህም ደግሞ በቁጥር ሲሰላ ወደ 8000 የሚደርሱ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ይህንን በሚያካክስ መልኩ እንግዲህ የማካከሻ ትምህርቶች እየተሰጡ ነው የሚገኙት። የትምህርት ቤት ደረጃዎችን የማሻሻል ስራዎች እየተሰሩ ነው የሚገኘው። በተለይም ባህር ዳር ከተማ ውብና ማራኪ ለማድረግ የኮሪደር ልማቱ በርካታ ተግባራት እየተከናወኑ ነው የሚገኙ ከተማዋን የሚመጥን የክልል መዲና ከተማ እንደመሆኗ መጠን እሷን የሚመጥን ትምህርት ቤቶች አለመገንባታቸው በአሉታዊ ጎን ተነስቷል። የአንደኛ ደረጃ ትምህርት ቤቶች በቆርቆሮና እንዲሁም በጭቃ ደረጃቸውን የማይመጥኑ ትምህርት ቤቶች መገንባታቸው በሪፖርቱ ቀርቧል። በተለይም የተማሪዎችና የትምህርት ቤት ክፍል ምጥጥኑ አንድ ክፍል ውስጥ እስከ መቶ ተማሪዎች በአንደኛ ደረጃ እየተማሩ ነው። እስከ ስልሳ ስምንት ተማሪዎች በአንድ ክፍል ውስጥ ታጭቀው እየተማሩ ነው እና ይህንን የሚመጥን የትምህርት ክፍል ማዘጋጀቱ መስራት ያስፈልጋል፣ በማለት የባህር ዳር ከተማ ትምህርት መምሪያ እንግዲህ ከባለድርሻና ና ከአጋር አካላት ጋር በመሆን በ116 ሚሊዮን ብር በረጅ ድርጅቶች ና በመንግስት የተማሪዎች የትምህርት ቤትን ደረጃዎችን የማሻሻል ስራዎች እየተሰሩ ነው። የሚገኙ የማካካሻ ትምህርትም እየተሰጠ ነው። ከትምህርት ቤት ግንባታም ባለፈ የመምህራንንም ብቃት ለመጨመር ለመምህራን ስልጠና ተሰጥቷል። ለተማሪዎች ደግሞ የማካካሻ ትምህርትና መጻሕፍትንም በማሰራጨት በተለይም በዚህ በቀሪ ወራት የ2017 ውስጥ የትምህርት ዘመን ውጤታማ ለማድረግ በርካታ ተግባራት እየተከናወኑ መሆናቸውን ተጠቅሷል። እንግዲህ የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንን ታደመ በውይይቱ ተገኝተው በተለይም አማራ ክልል ለሁለት ዓመታት በደረሰበት የሰላም እጦት ምክንያት በመማር ማስተማሩ ላይ ጫና አሳድሯል፣ ይህም በትምህርት ጥራቱ ላይ ከፍተኛ ችግር እንደደቀነ ነው የገለጹት። በቀጣይ ወራት በተለይም ተማሪዎችን ለማብቃት የክልሉን ተማሪዎች ውጤታማ ለማድረግና ከመላው የኢትዮጵያ ተማሪዎች ጋር ተወዳዳሪ ለማድረግ በርካታ ተግባራት እየተሰሩ ነው የሚገኙት። የማካካሻ ትምህርቶችን በቀንም በሌሊትም እየተሰጡ መሆናቸውን ገልጸዋል። ስፈልግ ለእለቱ ያለኝ መረጃ ይህንን ይመስላል። አመሰግናለሁ። አዲሱ ላደረስከን ተጨማሪ መረጃ እናመሰግናለን። መልካም ጊዜ ቀጥለናል። የአጀንዳ ልየታ ሂደቱ ለዲሞክራሲ ባህል ግንባታ መሰረት የጣለ እንደነበር በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ ተናገሩ። በቀጣይ በአገር አቀፍ ደረጃ የሚካሄደው የምክክር ሂደት አካታች፣ ፍታዊ፣ ገለልተኛና ችግሮችን የሚፈታ እንዲሆን ሁሉም በንቃት መከታተል እንዳለበትም ዶክተር መስፍን አሳስበዋል። አማራ ሊቆ የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 2017 ዓ ም ጀምሮ በአማራ ክልል የአጀንዳ ማሰባሰብ ስራውን ሲያከናውን መቆየቱ ይታወሳል። የመንግስት ተቋማት የስራ ኃላፊዎችን ወክለው የተሳተፉት በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ የአጀንዳ ልየታ ስራው ሁሉም የህብረተሰብ ክፍል ከቀበሌ ጀምሮ በኩልነትና በፍታዊነት የተሳተፈበት መሆኑን ተናግረዋል። ሂደቱም ለዲሞክራሲ ባህል ግንባታ መሰረት የጣለ ነው ብለዋል። በሀገራችን ደረጃ እንደ ኢትዮጵያ ዋናው የስብራት ተደርጎ የሚወሰደው የዲሞክራሲ ባህል አለመዳበር ነው፣ ዋናው የሀገራችን ችግር። እንደ ብልጽግና ፓርቲም የዲሞክራሲ ባህል እንዲዳብር መሰረት እንዲጣል ተግቶ እየሰራ ያለ ፓርቲ ነው ብልጽግና። ይሄ ምክክር ኮሚሽን ሂደት ደግሞ አንድ የዲሞክራሲ ልምምድ የሚደረግበት መድረክና የዲሞክራሲ መሰረት የሚጣልበት መድረክ ስለሆነ ህብረተሰብና ሀገርን ሊያሻግር የሚችል በአጠቃላይ ህብረ ብሔራዊ አንድነት ያላትን ኢትዮጵያን ለመገንባት የዲሞክራሲ ባህል መሰረት የሚጣልበት መድረክ ሆኖ ነው ያገኘ ነው። በኢትዮጵያ እስካሁን ድረስ በርካታ ጦርነት፣ ግጭትና ፉክክር ተደርጓል። ከአሁን በፊት ሁሉን አካታችና ፍትሐዊ ምክክር የማድረግ እድል አላገኘንም ነበር ያሉት ዶክተር መስፍን የኢትዮጵያ ሀገራዊ ምክክር ኮሚሽን ኢትዮጵያ የገጠሟትን ችግሮች በምክክር ለመፍታት የመጣ እድል በመሆኑ በአግባቡ መጠቀም እንደሚገባም አሳስበዋል። ከአሁን በፊት ባሉት ሂደቶች ላይ በሀገራችን ሁሉም አይነት የችግር መፍቻ መንገዶች ተሞክረዋል። ፉክክር ተካሂዷል። ውድድር ተካሂዷል። ምክክር ነው ያልተሞከረው። ይሄ ያልተሄደበት መንገድ ነው። ሁላችን እንደምናስታውሰው በፉክክር አሁን እስከደረስንበት ከሀሳብ ልውውጥ እስከ ግጭት እስከ ጦር መማዘዝና እስከ እርስበርስ ግጭት ድረስ አድርሶናል። ዋና ዋና የሚባሉ የአማራ ሕዝብ ጥያቄዎች በሀገር ደረጃ አጀንዳ እንዲሆኑ የህብረተሰቡ ጥያቄ እንዲመለስ ሊያደርጉ የሚችሉ ሀሳቦች በነጻነት የተንሸራሸሩበት መድረክ ነው። ሁሉም አካል እዚህ የመጣ ሰው ሀሳብ አለኝ አጀንዳ አለኝ ያለ አካል በሙሉ በሂደቱ ተሳትፎ ምዝገባ አስመዝግቦ የሄደበት ሁኔታ ስላለ በአጠቃላይ የመጀመሪያው የዲሞክራሲ ባህል ማን እንዲሆን መሰረት የጣለበት ነው። በሁለተኛ ደረጃ ደግሞ ይሄ ምክክር ከአሁን በፊት ያልተሞከረ የመፍትሔ መንገድ ስለሆነ እንደ ሀገርም እንደ ክልልም መፍትሔ የሚያመጣበት እድል አለው የሚል እምነት አለ። አጀንዳዎችን አሰባስቦ ለኮሚሽኑ ማስረከብ የመጨረሻ ግብ አለመሆኑን የተናገሩት ዶክተር መስፍን ቀሪው የምክክር ሂደትም አካታች፣ ፍታዊ፣ ገለልተኛና ችግሮችን የሚፈታ እንዲሆን ሁሉም በንቃት መከታተልና መሳተፍ አለበትም ብለዋል። የክልላችን አጀንዳ ለኮሚሽኑ ያስረከብንበት ምዕራፍ ነው። ይህ ምዕራፍ የመጨረሻ ምዕራፍ አይደለም። በሂደቱ እንግዲህ ምክክር ኮሚሽን እንደ ተቋም ነጻ ተቋም ሆኖ እያገለገለ ያለ ስለሆነ የምክክር ኮሚሽኑ ለሚያቀርባቸው ማንኛውም ጥሪዎች ነጻነትና ገለልተኝነቱን ጠብቆ እኛም እንደ ፓርቲ የራሳችን ተሳትፎ የምናደርግበት ሁኔታ ይኖራል። እንደ መሪ መንግስትና እንደ ፓርቲ ደግሞ መላው ህብረተሰብ ክፍል የምክክር ኮሚሽኑ ለሚያቀርበው ማንኛቸውም የትብብር ጥያቄዎች ጥያቄዎች የተሳትፎ ጥያቄዎች፣ የአካታችነት ጥያቄዎች በሙሉ ሁሉም የህብረተሰብ ክፍል ጥያቄዎቹን ለመመለስ እና የህዝቡ ጥያቄ በኮሚሽኑ ይፈታል የሚል እምነት አሳድሮ ኮሚሽኑን እንዲደግፍ ያው ጥረት የሚደረግበት ሁኔታ ይኖራል። እኛም እንደ ፓርቲ ይህንን ድጋፍ አጠናክረን መንቀጥልበት ሁኔታ ይኖራል የሚል ሀሳብ አለን። የአማራ ክልል የአጀንዳ ማሰባሰብ ተግባር አጀንዳዎችን ሰብስቦ ለሀገራዊ ምክክር ኮሚሽን አስረክቧል። እንዲሁም በሀገር አቀፍ ምክክር የሚሳትፉ አካላትን በመምረጥም ተጠናቋል። የዩኒቨርሲቲ መንደር ፕሮጀክት በነዋሪዎችና በዩኒቨርሲቲ መካከል ማህበራዊ ግንኙነትን የሚያጠናክር መሆኑን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታወቀ። ቢሮው ከአራት ኪሎ እስከ ሽሮ ሜዳ በሚገነባው የዩኒቨርሲቲ መንደር ዙሪያ መግለጫ ሰጥቷል። ራሄል ደምሰው ተከታትለዋለች። በአዲስ አበባ ከተማ አስተዳደር ከአራት ኪሎ እስከ ሽሮ ሜዳ የትምህርት ምርምር፣ የባህል ልቀትን ለማሳደግ የሚያስችል የዩኒቨርሲቲ መንደር እንዲመሰረት ሀሳብ ቀርቦ ጸድቋል። የአዲስ አበባ ከተማ ፕላንና ልማት ቢሮም ይህንን አስመልክቶ በዩኒቨርሲቲ መንደር ፕሮጀክት ልማት ላይ መግለጫ ሰጥቷል። በ2027 ዓ ም በአዲስ አበባ ግንባር ቀደም የሆነ የትምህርት የምርምር፣ የፈጠራና የባህል የዩኒቨርሲቲ መንደር ለማልማት እቅድ የተያዘ መሆኑን የአዲስ አበባ ከተማ ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ ተናግረዋል። ፕሮጀክታችን ተመራማራይ በአፍሪካ የዲፕሎማሲያዊ ዋና ከተማ በሆነችው አዲስ አበባ በ2027 ግንባር ቀደም የሆነ የትምህርት የምርምር፣ የፈጠራ እና የባህል መንደር ለምቶ ማየት የሚል ራእይ ሰንቆ የተጠና ጥናት ነው። በዋናነትም ይሄ አካባቢ ላይ ትልቅ ድርሻ ካላቸው ባለድርሻ አካላት ተሳትፎ የኢፌዴሪ የትምህርት ሚኒስቴር፣ እንዲሁም የአዲስ አበባ ዩኒቨርሲቲ ባለድርሻ አካል አድርገን በጋራ እያጠናን ነው የቆየ ነው። ከአራት ኪሎ እስከ ሽሮ ሜዳ ዩኒቨርሲቲና ሌሎች ተቋማት ያሉበት አካባቢ ቢሆንም የታጠሩና ለማህበረሰቡ የሚጠበቀውን የጋራ ጥቅም የሰጣ ለመሆኑን ታሳቢ በማድረግ ጥናት መደረጉን ኃላፊው ጠቁመዋል። ዩኒቨርሲቲዎቻችን ምንም እንኳን ብዛት ያላቸው ተቋማት እንዳልኩት በዩኒቨርሲቲ በኮሌጅ በከፍተኛ ትምህርት ደረጃ የሚጠቀሱ ተቋማት ቢኖሩም አብዛኞቻቸው ኦልሞስት ሁሉም ማለት ይቻላል አጥር ታጥረው ነው ያሉት። ያ ማለት ማህበረሰቡና የትምህርቱ ሌላው ማህበረሰብና የትምህርት ተቋማት ውስጥ ያሉት የህብረተሰብ ክፍል ያላቸው መስተጋብር በጣም የተለየ በአጥር የታጠረ ነው። ይሄ ግን ፕሮጀክት እነዚህን የሚያጋምድ የከተማዋን ነዋሪ የትምህርቱን ማህበረሰብ የሚያጋምድ በጋራ የሚያጣቅም የሚሆን ከአጥር ባሻገር የሀሳብ ውህደትን የሚያመጣ አጥርን የሚያፈርስ ሀሳብ ያለው ነው ማለት ነው። ፕሮጀክቱ ከአምስት ዓመት በፊት ጀምሮ ጥናት እንደተደረገበት የተናገሩት የፕሮጀክቱ አስተባባሪ ዶክተር ኢሳያስ ገብረ ዮሐንስ ፕሮጀክቱ በምን አይነት ሂደት ውጤታማ እንደሚሆን ከሌሎች ሀገራት ልምድ መወሰዱን ገልጸዋል። ላለፉት አምስት ዓመታት ሲጠና በብዙ አንግል ሲታይ፣ የሌሎች ሀገሮችም ተሞክሮ ስናጠና ነው የቆየ ነው። ስለዚህ ይሄ ደግሞ ለምንድን ነው ይሄን ያስፈለገው ካልን ነባራዊ ሁኔታው የዚያ አካባቢ ካየ ነው። ከታች ከትምህርት ሚኒስተር አብርሆትም ጀምረን ትምህርት ሚኒስተር አለ። ከዛ ቀጥሎ ከፍ እያለን ስንሄድ የኢትዮጵያ የመጀመሪያ ትምህርት የተጀመረበት ትምህርት ቤት ከፍ እያለ ሲሄድ ደግሞ የዩኒቨርሲቲ ትምህርት የመጀመሪያ የተጀመረበት እና በርካታ ትምህርት ቤቶች ያሉበት አዲስ አበባ ዩኒቨርሲቲ ብቻውን እንኳን ወደ ስድስት የሚሆኑ ካምፓሶች ያሉበት አካባቢ ነው። ስለዚህ ይህ አካባቢ በራሱ ሂደት የትምህርት የምርምር፣ የፈጠራ፣ የቱሪዝም አካባቢ እየሆነ ራሱ ቅርጽ እየፈጠረ ያለ አካባቢ ነው። በዩኒቨርስቲው መንደር ከሚመጡ ውጤቶች መካከል ዘላቂና ደህንነቱ የተረጋገጠ የከተማ ማዕከል ማኖር፣ በዓለም አቀፍ ደረጃ ታዋቂ ለሆኑ ዩኒቨርስቲዎችና የምርምር ማዕከላት ብቁ ሆኖ መገኘት፣ ውጤታማ የሆኑ ባለሙያዎችና የፈጠራና ማዕከላትን ለማበርከት አስተዋጽኦ አለው ተብሏል። ህብረተሰቡ መከላከል በሚችላቸው በሽታዎች እንዳይጠቃ ጠንካራ የተግባቦት ስራ እንደሚያስፈልግ የአማራ ክልል ጤና ቢሮ ገለጸ። ቢሮው ከመገናኛ ብዙሀንና ከህዝብ ግንኙነት ባለሙያዎች ጋር በጤናው ዘርፍ እየተሰሩ ባሉ ስራዎች ዙሪያ ምክክር አካሂዷል። ተጨማሪውን ከአማራ ሊቁ እንከታተል። የአማራ ክልል ጤና ቢሮ ባለፉት ዘጠኝ ወራት የሰራቸውን ስራዎች አስመልክቶ ለሚዲያ እና ለህዝብ ግንኙነት ባለሙያዎች የግንዛቤ ማስጨበጫ መድረክ አካሂዷል። የክልሉ ጤና ቢሮ ምክትል ኃላፊ አቶ መልካሙ ጌትነት ቢሮው በጸጥታ ችግርም ውስጥ ሆኖ የጤና ተቋማትን ተደራሽ ለማድረግ ብዙ ስራዎችን ሰርቷል። በጤናው ዘርፍ እየተሰሩ ያሉ ስራዎች ውጤታማ እንዲሆኑ ደግሞ የሚዲያ ባለሙያዎች አበርክቷቸው የጎላ ነበር ብለዋል። ቆመው የነበሩ ህንፃዎች እስከ ሰኔ ሰላሳ ና እስከሚ ቀጥለው 2018 የመጀመሪያው ሩብ ዓመት ላይ እንዲጠናቀቁ እጅግ አስደማሚ ስራዎችን እየሰራ ነው። የህክምና መሳሪያዎችን እንደ ኬሚስትሪ ማሽን፣ ሄማቶሎጂ አናላይዘር፣ አልትራሳውንድ፣ ዲጂታል ኤክስሬ እጅግ በጣም በከፍተኛ ሁኔታ እያስገባን ነው። ሁሉም ሆስፒታሎች ከሞላ ጎደል ዋና ዋና የሚባሉ መሳሪያዎችን አስገብተንላቸዋል። ቢሮው የህብረተሰቡን ጤና ለመጠበቅና ጤና ተቋማትን በቁሳቁስ ለማሟላት ሰፊ ስራ እየሰራ መሆኑንም ተናግረዋል። የጤና ተቋማት ጤናው የተጠበቀ አምራች ዜጋ ለመፍጠር በሚሰሩት ስራም ሚዲያዎች አጋርነታቸውን አጠናክረው እንዲቀጥሉ ምክትል ቢሮ ኃላፊው አሳስበዋል። ጉዳት በደረሰባቸውና ጉዳትን በማልደረሰባቸው በሚያስፈልጋቸው ኢኩዊቲውን በጠበቀ መልኩ በርካታ ተሽከርካሪዎችን አስገብተናል ወደ ሰባ ሰማኒያ አካባቢ የሚሆኑ ተሽከርካሪዎችን በክልላችን አስገብተን አሰራጅተናል 84 85 አካባቢ የሚሆኑ አምቡላንሶችን አስገብተን እኩል የሆነ ዲስትሪቢሽን ሰጥተናል የዲጂታል ሲስተሙንም ወረቀት አልባ ለማድረግ ጥረት እያደረግን ነው መልካም ጅምሮች ናቸው ያሉት እነኚህን ስራዎች በዚህ ፎረም ተረድታችሁ ሪፖርትም ቀርቦላችሁ በአግባቡ ለህዝብ ኮሚኒኬት እንድናደርግና ተቋሙን ከማህበረሰቡ ጋር እንድታገናኙት ነው አንዱ ትልቁ አደራ የምንሰጣችሁ ማለት ነው። በውይይቱ ላይ የተሳተፉ የሚዲያና የህዝብ ግንኙነት ባለሙያዎችም ከጤና ቢሮ ጋር በቅርበት እየሰሩ መሆናቸውን ጠቁመው በቀጣይም የማህበረሰቡ ጤና እንዲሻሻልና አምራችና ንቁ ዜጋ እንዲፈጠር የግንዛቤ ፈጠራ ስራዎችን አጠናክረው እንደሚሰሩ ተናግረዋል። ባለፉት ዘመናት የክትባት ሂደት ላይ የተዛቡ እንትኖች አሉ፣ ያንን ማረም አለብን። ክትባት ለምሳሌ የልጅነት ልምሻ ክትባት አለ። ሌሎቹ የሚመጡ ክትባቶችን ህብረተሰቡ እና የእነዚያ ምልክቶችን በማሳወቅ ህብረተሰቡ የክትባት ተጠቃሚ እንዲሆን ራሱን ከተለያዩ በሽታዎች ዘመን ካመጣቸው በሽታዎች እንዲታደገ የሚያስችል ስራ መስራት አለብን ብለን የጋራ መጓት ላይ ደርሰናል። እንደ ተቋም እኛና ጤና ተቋም በጣም በቅንጅት ነው የሚሰራ። የእናቶችን ሞት ከመከላከል አንጻር አጠቃላይ ጤነኛና ምራሽ ዜጋ እንዲወለድ ከቅድመ ወሊድ ጀምሮ ከውልደት በኋላም ያሉ ጊዜያቶች በሙሉ የጤና እንክብካቤ እንዲኖር በእናት ላይ በህጻናት ላይ በቅርበት እንሰራለን። በክትባቶችም በሌሎች በሌሎችም ላይም በቅርበት እንሰራለን ማለት ነው። ተቀናጅተን ህብረተሰቡ የጤና ምድን ተጠቃሚ እንዲሆን እናቶች በጤና ተቋማት እንዲወልዱ፣ የማህፀን በር ካንሰር ቅድመ ምርመራ እንዲያደርጉ፣ የአካባቢና የግል ንጽህናን እንዲጠብቁ እንዲሁም የአመጋገብ ስርዓታችን እንዲሻሻል ሚዲያዎችና የህዝብ ግንኙነት ባለሙያዎች የግንዛቤ ፈጠራ ስራዎችን በስፋት መስራት እንደሚጠበቅባቸውም በመድረኩ ተመላክቷል።